ሰላም አለኩም ረህመቱላሂ ወበረካቱ እድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች ሰዎች እንደምንቆያችሁ እንደምንሰነበታችሁ ከኔ ጋር አልহামዱሊላህ ረብል ሁሉ ሰላም ሁሉ መልካም ነው ለዚህቱ ቻናል አድስ ይሆናችሁ ላይክ እና ሼር ሰብስክራይብ እንድትሆኑ ጠይቃለሁ ማለት ነው እንደዙም ክርስቲያን ወገኖቼ ሰላም ሰላም ብያለው ሰላማችሁ በያላችሁበት አለምደረቻ ደረጃ ብዝዝክ ይበልልኝ ሰላም ለሀገራችን ይሁንልን ሰላማችሁ ግዝክና ይበልልኝ። እንግዲህ መልካምነት ለራስ ነው። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደርጋችሁ ቤተሰብ እንድትሆኑ፣ ቪዲዮን ስጀምሩ ደግሞ ላይክ እያደረጋችሁ ጀምሩ። ሀሳብ አስተያየታችሁን ግለጹልኝ። እውነት እያንዳንዱ የስደተኛ ሰው ህይወት ቢታይ አንድ አይነትና ተመሳሳይ ግፍ ነው ያለበት። እና አንዲት ሀበሻን መዳሚቷ አናግሪልኝ ስለ ሰራተኛዋ ማለት ነው። አናግሪልኝ ብላት ስታወራ ሰማ። በአረበኛ ነበር ልጅቷ የምታወራው ማለት ነው እና አዳመቅኩ ታዳመቅኩ። ቆየት ብያለሁኝ የሆነ ዛሬ ነገ ሰራዋለሁ ምናምን እያልኩኝ አልመቻቻለኝ ማለት ነው እና፣ ትጉል ያኔ አለች። ትጉል ዋህዲያ ክተበትሊ። ያኔ አንዷ ጻፈችልኝ

አብቃኬ ከልሚሃ ለምንድን ነው ውጭ አብራኝ ለምንድን ነው ውጭ አብራኝ የማትወጣው? እንዲታናግሪያት እፈልጋለሁ ትላታለች ማለት ነው። ከዛ ልጅቷን ታናግራታለች፣ ሰራተኛዋን፣ አበሻዋን ማለት ነው የእኛን ልጅ ማለት ነው መዳሚቷን። እንዲታናግርላት የፈለገችው ቲክቶክ ላይ አንድ አበሻ ፈልጋ፣ ከዛ በኋላ ችግሯ ምንድነው ተመዳሟ ጋር የማወጣበት ይሄ የሁላችንም ችግር ነው የሁላቸው ኮንትራት የሚኖሩ እህቶች የሁላቸውም ችግር ነው። አረባ ቀለ ያለ የሴት ችግር ነው እና ልጅቷን ያኔ ትከልም ልጅቷ ምን አለች? ከዛል ብንት እሽ ትጉል ልጅቷ ምን አለች? ጋለት ለሃ ልጅ ማተፍቀት ብንት ተተከለ ልጅቷ ምን

ልጆቿ ጋር እናቷ ጋር ትወስደኛለች። ትወድኒ እንደ እምሃ ትከሊኒ እሽተቅል እንደ እምሃ እታ እናቷ ጋር እንድሰራ ታደርገኛለች። ይደክመኛል። አሸንኪዳ ማዕብቃ አብቃ አጥላ እምሃ ለዚህ ነው አብሬያት መውጣት የማልፈልገው፣ ለዚህ ነው አብሪያት መውጣት የማልፈልገው ብላ ትናገራለች። ይሄ የሁላችሁም ታሪክ ነው።

የሁላችሁም ታሪክ ነው፣ ይሄ የሁላችሁም ታሪክ ነው። ወላሂ በጣም ነው ያኔ በጣም ነው ልቤን የሰበራችሁ ልጅቷ ማለት ነው። የስደተኛ ሕይወት ይሄ ነው። እያንዳንዳችሁ ልታውቁት የሚገባው ነገር ልብስ ለብሰው ወይ ደግሞ አንድ ቀን ሞልቶላቸው በሆነ ልብስ ቀይር አድርገው ተነስተው ፎቶ ከሆነ ፎቶ ቲክቶክ ላይ ያያችሁ ከሆነ ተመችቷቸው ደልቷቸው እንዳይመስላችሁ። የስደተኛ ህይወት ይሄ ነው። እንደ ዕቃ ነው የሚቀባበሏቸው። ይደክማታል አይሉ፣ ይሰለቻታል አይሉ፣ እረፍት ትፈልጋለች አይሉ። በቃ ምንም እንደ እንደ እንደ ሀዲድ ነው የሚያዩት። ይሹፉን ዘይል ሀዲድ ዘይል ሀዲድ፣ እንደ እንደ ብረት ነው የሚያዩዋቸው። ያኔ ማይ ሐስቡን ዘይናስ እንደ ሰው አያስቡም፣ አያስቡም እንደ ሰው። የእያንዳንዱ የስደተኛ ህይወት ቢታይ አንድ አይነት ህይወት ነው፣ አንድ አይነት ህይወት እና በጣም ነው ያዘነችን። ውጪ መውጣት የማትፈልገው ምንድን ነው? ተመዳሙ ጋ መሄድ የማትፈልገው ለምንድን ነው? ለምን እናቷ ቤት ይሄዲ? ስለምታሰራት የቤቷን ሰው ማለት ነው። ልጆቹ ከሷ ጋር ናቸው። እሷ ተሰራ ትመጣለች፣ ልጆቿን ትጥላለች፣ ትተኛለች፣ ተጣላለች፣ በቃ ትበላለች። ተሰርቷል ተጸርቷል። ቤቱ ቤቱ ተጸርቷል፣ ምግብ ተሰርቷል፣ ሁሉ ነገር ንጹህ ነው። መጣች፣ በላች፣ እንደ ጎረምሳተኛች ልጆቹን እላዋ ላይ ተጥላለች። እቺ ሰራተኛ እንግዲህ ጠዋትም ምግብ ስሰራ ነው የዋለችው። ከዛም በኋላ ልጆቹ ደግሞ ሲመለሱ ከእሷ ጋር ናቸው። ከዛ ተነሱ ጋር ትዋከባለች፣ ያፈሳሉ፣ ይደፋሉ፣ ታጥባለች፣ ትመላለሳለች፣ ወደ ወደ ትላለች። ከዛ ደግሞ ወስዳ ደግሞ እናቷ ጋር ተሰራታለች። እያንዳንዱ ስተኛ ህይወት ይሄ ነው። ለመምጣት ያሰባችሁም ይሄንን አሰባችሁበት ነው ቶሎ አምናችሁበት ነው ቶሎ ብር በቀላሉ እንደማይገኝ አምናችሁበት ነው። ቶሎ እና ለዚህ ነው አለች እላችኋለሁ። እና ለኩል ህሊን አላህ ይገዛችሁ እህቶቼ፣ አላህ ከእናንተ ጋር ይሁን። ብቻ ከባድ ነው ዱኒያ፣ ዱኒያ ከባድ ናት። አላህ ይዘንል። ላይክ እና ሼር ሰብስክራይብ አድርጉ። አብሽሩ፣ ያልፋል፣ ጠንክሩ። ሙሲባዎች ሁሉ አይዘልቁም ከእኛ ጋር ኢንሻአላህ፣ አንድ ቀን ማብቂያ ይኖራቸዋል። አንድ ቀን ፎይ የምንበር ቀን ይመጣል እላቸዋለሁ። ላይክ ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ባይ ባይ።